ተኩለው ለሄዱት ደግሞ እግዚአብሔር ልቦና ይስጥልን። በትክክልም የሚሄድ ያለባቸው ሄደው ሊሆን ይችላል። አብዛኛዎቻችን ግን ሰው ስለሄደ ማብረን የምንሄድ ስለሆነ ነው። እግዚአብሔርን ሐሳባችንን ልቦናችንን መንገዳችንን በቸርነቱ እንዲያቀናልን የእሱ መልካም ፍቃድ ይሁንልን። በዛሬው የምንመለከተው የተነበበልን ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ያለው ነው ከዛ ላይ የምንወስደው የትምህርታችን ድረስ አይናቸው ተከፈተ የሚል ነው። እስቲ ህን ቃል አብረን እንበል። አይናቸው ድምፃችሁ ከፍ አርጉት። አይናቸው ተከፈተ። እግዚአብሔር ከሁላችን ጋር ይሁን። አይናቸው የተከፈተው መጀመሪያውኑ አያይም ነበር ወይ? በምን ሁኔታ በምን አይነት ነው አይናቸው የተከፈተው? አይናቸው የበራው እንዴት ነው? የእግዚአብሔር ልጆች መድኃኔዓለም ኢየሱስ ክርስቶስ ትንሣኤውን ካሳየ ትንሣኤውን ከገለጸላቸው በኋላ በተዘጋ በተዘጋው ቤት ተሰብስበው ባሉበት ሁኔታ ላይ ሰላም ለእናንተ ይሁን እያለ ሰላሙን ሲሰጣቸው ብስራቱን ሲያቅላቸው ከመካከላቸው ደግሞ ናቸው ተስፋ ቆርጠው ከሐዋርያት መካከል ተለይተው ሄዱ ሁለት ሰዎች ነበሩ፣ ኤማውስ ወደምትባለው ስፍራ ላይ። ኤማውስ ማለት ከኢየሩሳሌም አስራ ሁለት ኪሎ ሜትር የምትርቅ ናት። ወደዛ ስፍራ ላይ አዎ ጉዟቸውን ቀጥለዋል። ፀሐይ እየመታቸው፣ መንገዱ እየመታቸው፣ ሁሉ ነገር ድካም እየበዛባቸው ነገር ግን

ስሙ የተመሰገነ ይሁን። ማንነቱን ሳይገልጽ አምላክነቱን ሳይገልጽ እኔ ሳይል ሳይቸኩል፣ ምን እንደሚያወሩ ምን እንደሚሉ አእምሯቸው ይሄድ ነበረ። ሰላም ካላቸው በኋላ እናንተ እንዲህ ፀሐይ እየመታችሁ እየተወለጋችሁ ከኢየሩሳሌም ከተማ ይሄን ያህል ርቃችሁ የምትሄዱ ስለምንድን ነው ብለው ጠየቃቸው። ስ ይጠብቀውና እናፍቀው የነበረ ኢየሱስ ክርስቶስ፣ አንተ በኢየሩሳሌም ለተሰራው ነገር አዲስ ነህን? እንግዲህ ነህን? በኢየሩሳሌም ከተማ ቆጣ

ይችላል የእግዚአብሔር ልጆች። ሉቃስና ቅልዮጳ ግን ከሐዋርያት ቢለዩም ከብዕቱ ቢለዩም ስለ ያወሩ የነበረው ይመሰክሩ የነበረው ስለ ክርስቶስ ነበረ። ስለ ክርስቶስ ይናገሩ ስለነበረ ይከተላቸው የነበረ ማንነቱን ሳይገልጽ ኢየሱስ ክርስቶስ ነበረ። ክብር ምስጋና አምላካችን ይሁን። በደንብ አመስግን ማንነቱን ግን መረዳት አልቻሉ፣ አልተፈቀደላቸውም ነበር። እንዲህ እያወሩ ሲሄዱ፣ እንዲህ እየተረቁ ሲሄዱ፣ በመካከላቸው ጨለማ መጣ። የቀን ብርሃኑ አልቆ ምሽቱ መጣ፣ ጨለማ መጣ። በዛን ሰዓት እባክ እኛ ወደዚህ ልናድር ልንገባ ነው እና አንተም ከኛ ጋር ሆነ እባክ ከኛ ጋር ድር አሉት። ንግግር ዋኮናል በታ ሆናል ጣፍቶናል ንግግር ስለዚህ እዋታን ደምከኛ ጋር ህድር እሄዳለሁ ብቅር ጨለማ ስለሆነ የተለያየ ነገር ይሆናል። እነሱ ያሰቡት በስጋዊ አመለካከት ነው። ለካ በዛ መካከል መድን ዓለም ኢየሱስ ክርስቶስ አብሯቸው ነበረ። ስሙ ለዘላለም የተመሰገነ ይሁን። ያናገራቸው ነበረ፣ ይመሰግርላቸው ነበረ። መድን ዓለም ኢየሱስ ክርስቶስ ነበረ። የእግዚአብሔር ልጆች መታደል ነው። ዛሬም በህይወታችን ሳናቀው ዛሬም ሳናቀው በቤታችን ዛሬም ሳናቀው ከቤተሰቦቻችን ጋር ሆነን መድኃኔዓለም ኢየሱስ ክርስቶስ በሁላችንም ቤት እንዲገባ በሁላችንም ቤት እንድንባረክበት እንዲያደርግ የአምላካችን መልካም ፈቃድ ይሆነልን። በእሱ ስም ካለን፣ እሱን ከጠራን፣ በእሱ ስም ከዘከር፣ በእሱ ስም ማንኛውን ነገር ማናችሁ በስሜ ካላችሁ እኔ በመካከል እገኛለሁ፣ ባለማራ የቃሉ መሰረት የኔና የናንተ አምላክ እውነት እላችኋለሁ ሁሌም ከኔና ከናንተ ጋር ሁሌም ከህዝበ ክርስቲያን ጋር ነው። ሁሌም ቃሉን ከሚናገሩት ከሚያዳምጡት ጋር ይዛቸው ወይስ ትይዛችሁ ማላቸው የሚበላውን አቀረቡለት። ያንንም አርኮ ቀድሶ ሰጣቸው ይላል። ያንን ሲመገቡ አይናቸው በራ ይላል ከፈተ ይህንና የእናንተ አምላክ መድንህ ኢየሱስ ክርስቶስ ያ የጨለማውን ነገር ገፈፈና ብርሃኑን ሰጣቸው። እግዚአብሔር ለሁላችንም ብርሃኑን፣ ጸጋውን፣ ምሕረቱን፣ ይቅርታውን ለሁላችንም እንዲያድለን የአምላካችን መልካም ፈቃድ ይሆነልን። ብርሃኑን እንፈልጋለን። ሰላሙን እንፈልጋለን። ጸጋውን እንፈልጋለን። ነገር ግን ነገር ግን ጸንቶ የሚቀበል ልቦና፣ አስተውሎ የሚቀበል ልቦና አንድ አዳምጦ የሚትገብር ልቦና ተናግሮ ፍሬ የሚያፈራ ልቦና እግዚአብሔር ከኔና ከናንተ ይፈልጋልና የምናፈራበትን የምናዳምጥበት ንቅትለ ልቦናችንን በቸርነቱ ለሁላችንም እንዲከፍትልን የአምላካችን መልካም ፍቃድ ይሆነልን። በድንፒቴር ኤርሚያስ ምዕራፍ 29 ቁጥር 13 ላይ ትፈልጉኛ አላችሁ የምትፈልጉኝም ከሙሉ ልባችሁ ስለሆነ ታገኙኛላችሁ፣ ይላል። እናንተ ትፈልጉኛላችሁ። አዎ እግዚአብሔርን ሁላችንም እንፈልገዋለን። የምንፈልገው ግን ከልብ ከሆነ እናገኘዋለን። ከልባችን ካልሆነ ግን ብንፈልገው ብንፈልገው ማግኘት አንችልም። የስመ ክርስቲያን ሳይሆን ልባዊ ክርስቲያን ልንሆን ያስፈልገናል። አዎ እንግዲህ እነዚህ አገልጋዮች ሉቃስና ቀለዮጳ ከልባቸው የወዱ ስለነበረ ከልባቸው ያፈቅሩ ስለነበረ ልባቸው የእሱን ጭርነት ምዕለት ይናፍቁ ስለነበረ ርቀው እንኳ ብሄዱ እግዚአብሔር መለሳቸው። እነሱ ሸሽተው ብሄዱ እግዚአብሔር ፈለጋቸው። እነሱ አጡ ይመስላቸው፣ ክርስቶስን ግን አላጡም። አግኝተውት ወደ ኢየሩሳሌም ከተማ ከባልንጀሮቻቸው ጋብረው ተመልሰዋል። እንደዚህ አገኘን። ኢየሱስ ክርስቶስ አገኘን፣ ከእኛ ጋር ማደረ፣ ባርኮ ሰጠን፣ ቆረሰን፣ ቆርሶ ሰጠን፣ ያንንም በላን፣ አይናችንም በራ፣ ወደ እናንተም መጣን እያሉ ለቀሩት ሐዋርያት ነገራቸው። ይሄን እየተናገሩ አሁንም በተሰበሰቡ ቤት ሆነው እያለ ምንን አለም ኢየሱስ ክርስቶስ ለሁለተኛ ጊዜ ተገለጸላቸው ይላል። ክብር ምስጋና ለአምላካችን ይሆና። ምነው የእግዚአብሔር ልጆች ዛሬ ምስጋና ያስፈልገው። ከአጨበጨብን ብልብ እጃችንን ከፍ አድርገን ብልብ እናመስግነው። ነው እኮ ብርሃን፣ ነው እኮ ሰላምን እየሰጠን ያለው። ይህ ሰላማችን በምስጋና ይህ ሰላማችን በማዳነት ይህ ሰላማችን በዝማሬ ነው የሚባረከው። እና ስናመሰግን ከልብ እናመስግነው፣ ብናመሰግነው በረከቱ ለራሳችን ስለሆነ ነው። አዎ እንዳይጠራጠሩ እንዳይዛባባቸው በኢየሩሳሌም ከተማ ላይ መዛባት እንዳይኖር፣ መጠራጠር እንዳይኖር፣ ክርስቲያኖች እንዲ እንዲሉ እያሉ እንዳይፍረከረኩ ተንሳያውን ለሁለተኛ ጊዜ በመካከል ሆነና ሰላም ለእናንተ ይሆናልና ማንነቱን ገለጸላቸው። የእኔና የእናንተ አምላክ የሚያሳፍር አምላክ አይደለም። የእኔና የእናንተ አምላክ የሚረሳን አምላክ አይደለም። የኔና የእናንተ አምላክ መከራ ይበዛል፣ ፈተና ይበዛል፣ ችግሩ ይበዛል። የኔና የእናንተ አምላክ ግን በመከራ ውስጥ በችግር ውስጥ በፈተና ውስጥ ሆኖ እኔ እና እናንተን ይረዳል፣ እኔ እና እናንተን ይደግፋል፣ እኔ እና እናንተን ተወደቅሉበት ቦታ ላይ ያነሳል። የታመና አምላክ ነው። አይዟችሁ፣ ፈተናው ይበዛ፣ መከራው ይበዛ፣ ጭንቅቱ ይበዛ፣ ብዙዎች እና ቤተክርስቲያንን ክርስቲያኖችን ብዙዎች አው ሳያውቁ ብዙዎች ቢያሳድዱ እግዚአብሔርን ግን መንካት አይቻልም። እግዚአብሔርን ማሸነፍ አይችልም። ምዕራፍ ሰባት ከቁጥር ለምኑ፣ ይሰጣችኋል፣ በር አንኳኩ፣ ይከፈትላችኋል፣ እሹ፣ ታገኛላችሁ። ለሚለምን ይሰጠዋል፣ በር ለሚያንኳኳ ይከፈትለታል፣ ለሚሻ የፈለገውን ያገኛል፣ እያለ እየተነተረ ይናገራል። እግዚአብሔር ልጆች፣ ለምኖ ያጣማራል እግዚአብሔርን ዘላለማዊ ተንሳኤውን ሰጥቶናል። ክብር ምስጋና ለአምላካችን ይሁን። ከፍ አርጋቸው አመስግኑ። ስሙ ለዘላለም የተመሰገነ ይሁን። ልቦናቸውን አይናቸውን ከፈተ ያለው የትምህርታችን ርስ። ስለዚህ አይናቸው ተከፈተ፣ ወደ ኢየሩሳሌም ተመለሱ። ዛሬም ወደ እናት ቤተ ክርስቲያን ተመልሰን ሕይወታችንን መልሳ ሕይወታችንን በመልካም ነገር ሕይወታችንን በንጽህና አድገን መርተን የእግዚአብሔር ባለማ ሆነን በተንሳኤው ተባርከን የእግዚአብሔርን ጽድቅና መንግሥት ለመውረስ እንዲያበቃን የአምላካችን መልካም ፍቃድ ይሆንልን። ተንሳኤ ባህላችንን በሰላም ፈጽመን ለብርሃነ እርገቱ በሰላም እንዲያደርሰን የአምላካችን መልካም ፈቃድ ይሆንልን። አምላካችን ተንሳኤውን መስጠት ብቻ አይደለም፣ እርገቱንም ሰጥቶናል። አ ቦታችሁ አትቀሩም፣ ትነሳላችሁ። ተደስታችሁ አትቀሩም፣ ታርጋላችሁ። ወደማ ወደ ፈጣሪያችን ወደ አምላታችን ወደ አምላካችን ወደ ፈጣሪያችን ለውየት እና እናንተ መዘጋጀት እና እናንተ በብስጋና ቃሉን በማዳመት ትናንት የነበረውን ማንነታችንን ትደን ዛሬ አዲስ ልብስ፣ አዲስ ጫማ ለሕይወታችን ለስጋችን እንደሚያስፈልገን ለሕይወታችን አዲስ ንሳ አዲስ ልቦና የነበረውን ያ የማይመቸውን መንገድ አስወልቅን አዲስ የሆነውን ነገር ለምሰን እግዚአብሔርን ቃሉን እየሰማን ምረቱን እየተቀበል በምረቱ እየተመራን የእግዚአብሔርን ጽድቅና መንግሥት እንድንወርስ አምላካችን ለሁላችንም እንዲፈቅድልን የአምላካችን መልካም ፍቃድ ይሆነልን። ያስተማረን የበገረን የገሰጸን አምላክ ስሙ ለዘላለም የተመሰገነ ይሁን። የተመሰገነ ተቃሉ ጋራችሁ የተመሰገነ ይሁን። መልእክቶችን ልንገራችሁና ወደ ፕሮግራም መሪ እወስዳችኋለሁ።